ሰሞኑን እንግዲህ የብዙዎቻችሁ ጥያቄ የሆነው የዩዝድ ተሽከርካሪዎች ዋጋ መጨመር ምክንያት ምንድን ነው የሚል ነው። ይህን ጥያቄ በጣም ብዙ ሰው ጠይቆኛል። ይሄ ተጠየቅበትን ምክንያት ሰሞኑ እንደምታዩት ዩዝድ የሆኑ አሮጌ የምንላቸው ተሽከርካሪዎች ዋጋቸው በጣም ጭማሪ ማሳየት ጀምሯል። ለዚህ ሁለት ዋና ዋና የምላቸው ምክንያቶች አሉ። እንግዲህ ከነዚህ ከሁለቱ ምክንያት አንደኛው የዛሬ ሶስት ወር አካባቢ የምታስታውሱ ከሆነ መንግስት የነዳጅ ዋጋ ላይ ከዚህ በኋላ ኢንተርናሽናል ማርኬትን እያየው ጭማሪ ሲደረግ ይጨምራል፣ ቅናሽ ሲደረግ ይቀነሳል የሚል አይነት መግለጫ ሰጥቷል። በተለይ በተለይ ከዛ በፊት በነበሩት ወራቶች ውስጥ የሚጨምሩት ጭማሪዎች የነዳጅ ማስታከያ ተደርጓል ሲባል ይባል በአንድ ሊትር ላይ 10 ብር፣ 15 ብር፣ 20 ብር ያክል ጭማሪ ሲደረግ ሰዎች ደንግጠውና ተደናግጠው መኪናቸውን ወደ መሸጥና የነዳጅ መኪናን ወደ መሸሽ ገብተው ነበረ። ከዚህ በተጨማሪ ደግሞ በሁለተኛ ምክንያት የሚሆነው መንግስት አሮጌ ወይም ዩዝድ የተባሉ ተሽከርካሪዎች በዓመተ ምሕረት ምክንያት ከከተማ ይወገዳሉ የሚል መመሪያ አውጥቶ ነበረ። እንግዲህ ይሄ መመሪያም ሰሞኑን ግልጽ ሲደረግ መኪናዎች በማርጀታቸው ወይም አሮጌ በመሆናቸው ምክንያት ሳይሆን የበካይነት መጠናቸው ወይም ከመኪኖቹ የሚወጣ ጭስ መጠን ተለክቶ ከስታንዳርድ ተመራታች ከሆኑ እንዲወገድ ይደረጋል። ከዛ ውጭ ባለው ነገር ግን በዓመተ ምሕረት ምክንያት ይወገዳል የሚባል ነገር የለም የሚል አይነት መመሪያው በግልጽ ስለተሰማና ስለታየ በእነዚህ ሁለቱ ዋና ዋና ምክንያቶች የነዳጅ ተሽከርካሪዎች፣ እስፔሻሊ ዩዝ ተሽከርካሪዎች ላይ ትልቅ የሚባል ዋጋ ማስተካከያ ተደርጓል ማለት ነው።